ዛሬ እንግዲህ ብሩክ በአዲስ ነገር መጥቷል ማለት ነው። ቪዲዮውን አይታችሁታል ከተለቀቀ መቆየት ብሏል እና ምንም ባልጠበቅነው እና ባላሰብነው መንገድ እንግዲህ ዛሬ ብሩክ ከሶሲ ጋር መጥቷል ማለት ነው። እውነት ለመናገር እኔ ሶሲ ያላትን ነገር በማሰብ እኔ እንጃ ባያመጣት ደስ ይለኝ ነበረ፣ ምንም ቢሆን ማለት ነው። ምክንያቱም ባለፈው እንደዛ ሃይሜን ጥግ ድረስ በቃ በምትናገራቸው ነገሮች እንደዛ ልቧን ሰብረው፣ አሁን ደግሞ በድጋሚ ወደ ቻናል ወደ እነሱ ቻናል ስትመጣ ሳያት እኔ በጣም ደብሮኛል። እውነት ነው የምነግራችሁ። እና ብሩክ ምንም ስራ ቢሆንም እኔ እንጃ በዚህ ልክ እንደዚህ ማድረጉ እና ደግሞ ሁሌ የሚለው ነገር አያገባሽም የሚለው ነገር በጣም ነው የሚደብረኝ። ይቅርታ አድርጉልኝ ይህን ስል ማለት ነው። እኔ የተሰማኝን ነው የምናገር። እና ሰላም ሰላም ቤተሰብ እንዴት ናችኋል? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ ትንሽ ጠፍቻለሁ። አልተመቸኝም የምር በጣም በቃ ማለት ከአቅሜ በላይ ነው። እና በስራ ምክንያት ነው የጠፋሁት። በጣም ይቅርታ እላለሁ። ያው እነ ብሩክ ዛሬ መጥተዋል። እነሱም ትንሽ ጠፋ ብለው እና። ቪዲዮን ሳይሆን ወኔ ደንግጬ አለው ማለት በተለይ ፎቶ ሳይ በጣም ነው የደበረኝ እውነቴን ነው የምላችሁ እና እኔ አልዋሻችሁም ማለት እኔ የምናገረው እዚህ ጋር የተሰማኝን ነው ያው ስራ ነው ስራ ነው ይዘውት የመጡት ፕራንክ መሆኑንም ተናግሯል ብሩክ ቢሆንም ግን ማለት ብዙ አይነት ፕራንኮች አሉ እና በዚህ ልክ ሀይሚን ጥሩ ነገር ይሰማታል ብዬ ማሰቡ ይቅርና ታናዳለች የመጨረሻ ማለት ነው የመጨረሻ አይታችኋል መጨረሻ ላይ ፊቷ እንዴት እንደ ሆነ የምሬት ነው ምላችሁና፣ ስራ ነው ግን ቢሆንም በጣም ይደብራል። በጣም ማለት ነው። በዚህ ልክ እንደዚህ አይነት ቪዲዮ ቢቀርበት ብሩክ ማለት ነው። እንደዚህ አይነት ፕራንክ ሲጀመር ማለት ነው የሁለታቸውን ፍቅር የሚፈታተን ሰው በመሀላቸው ማስገባት የለበትም ብሩክ። አሁን ሶሲ ማለት ከምትናገራቸው ነገሮች፣ እሷን ለማናደድ የምታደርገው አክቶች ባለፈው አይተናል፣ ጥግ ድረስ ማለት ነው እና ሶ ያን ለምጥ ሳይጠፋ አሁን ደግሞ ተመልሳ እንደገና ወደዚህ ብሩክ ማምጣቱ ትክክል ነው ብዬ አላስብም። በጣም ብዙ ሰው አለ ፕራንክ ከሱ ጋር የሚሰራ እና ደግሞ ሀይሚ እንደሰማሁት ከሆነ ጥሩ ጓደኝ ነሽ ብዬ አቅርቤሽ ነበር ምናም ስትል ሰምቻለሁ። እና ሲጀምር ማለት ነው ከፍ ዝቅ አድርጎ የሚያይ ሰው በፕራንክ የሚሆን በምን አይመቸኝም እኔ በራሴ ማለት ነው። ማለት ለመተወን ብላ ባለፈው ብሩክ ከነገራት በላይ ነው እሷ ጨማምራ ስተውን የነበር እና ሀይሚን ለማናደድ ማለት ነው። አንዳንዴ እኮ እንዴት ነው ሰው ስለሆንም ብቻ እንዴት ነው ሰው በሰውነቱ የሆነ ነገር ይሰማዋል ብሎ ማሰብ መቻል አለብን። የተሰጠነን ትወና ብቻ ያንን ለመወጣት ብለን ያንን ሰው ደግሞ ልቡን መስበር የለብንም። ስለዚህ ሶሲ ደግሞ የምትሰጠውን የስራ አክት ማለት ነው እና እሷ ጨምራ ጨምራ ነው መሰራ ባለፈው፣ አይታችኋል እና ዛሬ ጭራሽ አልጋ ላይ እንደዛ ማለት እንዴት ነው ደግሞ ልብስ አውልቃ ምናምን ነገር ይደብራል። የምር በጣም የደበረኝ ይቅርታ አድርጉልኝና በቃ ማለት ኢቭን እንኳ ፕራንክ ቢሆንም ቢያንስ እንኳን እስከነ ልብሷ አትቆይም። እንዴት ነው ከብሩክ ፊት እንዴ ፓካውት ለብሳ ሸሚዝ የምታወልቅ ማለት ነው? እና ብቻ ይደብራል የምር በጣም ነው የሚደብረው የዛሬው ቪዲዮ ማለት ነው። እና ብሩክ ደግሞ ለማሳመን ብሎ የሚጠቀማቸው ቃላቶች እኔ እንጃ አላውቅም፣ ብቻ ሁሌም ምናገባሽ፣ አይመለከትሽ ምናምን ይላል ለማሳመን ነው ብሩክ መቼም እንግዲህ ታውቃላችሁ፣ ፕራንክ ሲሰራ ያው በንግግር ማሳመን አይችልም እና የሆነ ነገር ካልተናገረ እውነት አይመስልም እና ያኔ ለማሳመን ማለት ነው። እና ሀይሚን ለማሳመን ብሎ ይመስለኛል። ግን ይሄ ነገር ቢቀር ራሱ የተሻለ ነው። ምናገባሽ፣ አያገባሽም፣ አይመለከትሽም የሚለው በጣም ስለሚመለከታት ሀይሚ በእሱ ህይወት ውስጥ እስካለች ድረስ ሁሉንም ነገር መብት አላት እና ይሄንም ጠንቅቆ ቡራ ያውቃል። ግን ለተመልካችም ቢሆን አያገባሽም የሚለው ነገር ቢቀር እና ቢስተካከል ደስ ይለኛል። ብዙ ነገር እያስተካከለ መጥቷል። እዚህ ላይ ግን ያው አንዳንዴ እሷ ራሱ ፕራንክ ስታደርገው ፍላጎትሽ ከሆነ ችግር የለውም ፍላጎትሽን አከብርልሽ አለው የሚለውና አያገባሽም የሚለውን እነዚህን ቢያስተካክል ደስ ይለኛል። ምክንያቱም ከሀይሚ ጋር በሀይሚ ላይፍ ውስጥ እስካለ ድረስ ሀይሚ ሙሉ መብት አላት በሱ የመቆጣጠር ማለት ነው። እና እሱም እንደዛው ማለት ነው። እና ይሄ አሁን ጠቅላላ ፕራንክ ሁኖ ሳለ ግን ደግሞ በጣም በጣም በጣም ይደብራል። የምሬን ነው ምላችሁ በተለይ አልጋ ላይ እንደዚህ ለምን መጣሽ በዚህ ሰዓት መምጣት አልነበረብሽም? ሲላት ሀይሚ ምን ይሰማታል? መጨር ደግሞ ፕራንኩ ደግሞ ቆይቷል ማለት የመጨረሻ ነው ፕራንክ መሆኑን የተነገራት እና እንግዲህ በሀይሚ ቤት ነገ ይቀጥላል ማለት ነው። ሶሲ ደግሞ ታቋት አላቸው ማለት እኔ ወዳታ ያለው ምናምን ምናም ብላለች ቢሆንም ግን ማለት አሁን ሀይሚ ሶሲን ጓደኛ አርጋታለች። እሺ ጓደኛ ታርጋት፣ ግን ሀይሚ በቃ ጓደኞቿን መምረጥ መቻል አለባት። የሰው ልጅ የሚመረጥ ባይሆንም ግን ጓደኛ መርጥ መያዝ ግድ ነው፣ ሴትም ቢሆን ማለት ነው። ምክንያቱም ሶሲ አሁን ማለት ነው ማለት እሷ እንዴት ነው አሁን ዛሬ ስትናገር አይታችኋታል? እኔና ብሩክ እኔ ብሩክን ማቀው ከሀይሚ በፊት ነው ሀይሚን ከመተዋወቁ በፊት ነው። ፍሬንድ ሽባችን የቆየ ነው። ቆየት የት ብሏን ምናምን ምናምን እያለች ስትል ነበር እና ሃይሚንም አውቃት በቡራ ነው ብላለች። አሁን ላይ ደግሞ ያው ጥሩልሽ እንደሆነች አውቅ ያለው ጓደኛ ስለሆነች ምናምን እሱ አስገድድ ወይ ነው ብላለች እና ብሩክስ፣ ቢያስገድድሽ እንዴት አንቺ ሴት ሆነሽ በዚህ ልክ ሀይሚን ለማጨለል እንደዚህ ታረጊያለሽ? ትወነውን እስሽት ስሪው ማለት ነው። ነገር ግን ልብስ ማውለቁ ምን መጣ ማለት ያኒ ሀይሚን ለማሳመን ከሆነ ስንት ንግግር የሚያሳምን እያለ እንዴት ነው ሸሚዝሽና አውልቃሽ በፓካውት ከሱ ፊት መው የምትቆሚ ምን ምን ለማለት ፈልጋ ነው ሶሲ? እኔ የምር ዳብሮኛል። ምን እንደምል አላቅም፣ በቃ አላቅም። ሀይሚ የተሰማትን ስማየት አይታችኋል። እና ብሩክ ቤትም አሁን የተጻፈውን እያያች ነው፣ እንዳለ ስድብ ነው። እና መቸም ብሩክ ደህና ነገር ትጠብቃለ ብዬ አላስብም። እና በቃ ስራ ስሩ፣ ብሩክ ና ሀይሚ ስራ ስሩ። ነገር ግን በተለይ ማለት ነው ጭራሽ እንደዚህ አልጋ ላይ እንደዚህ አልጋ ላይ እንዴት ነው ብሩክ፣ ይሄ ትክክል ነው ብለህ ታስባለህ? እኔ ልክ ነው ብዬ አላስብም። ሀይሚን ለማሳመን እኮ ብዙ ነገር አለ። ሀይሚ ባለፈው ማን ነው ሳሮንን አመታ ብትፈትን እኮ በቃ ርቀትን በጠበቀ መልኩ ነው፣ ያን ያክል እንትን አይደለም። ያኔ ሀይሚ ፕራንክ ስታደርግ በቃ ርቀቷን ጠብቃ ምናምን ነው። ብሩክ ደግሞ እኔ እንዴት እንዳሰበው አላቅም። ማለት በዚህ ልክ ሀይሚን ለመፈተን ምን ይሰማታል፣ ያላትን ቦታ ምን ይሰማታል በጣም እንደምትወድህ በጣም እንደምታፈቅር ግልጽ ነው ከመናደድ ውጭና ደግሞ እንደውም ጭራሽ አያገባሽም ስትላት ጥላ ከመሄድ ውጭ ምን ትላለች ና ኧረ ቡራ ማለት ስራ ቢሆንም ግን ልክ ነው ብዬ አላስብም። ማለት ከእንደዚህ አይነት ነገር መውጣት መቻል አለባችሁ። ሲጀመር ሶሲ ማለት ነው እና በቃ ከፍና ዝቅ እያደረገች ስለሆነ ነገሮችን የምታውን አይገባም ለሀይሚ ማለት ነው። እንዲህ አይነት ፕራንክ ለሀይሚ አይገባትም። የምሬ ነው የምላችሁ ማለት። ሀይሚ ታቋት አላችሁ እንግዲህ በዚህ ድሜዋ፣ በዚህ ብዙ ነገር ውጣ ውረዶችን እያሳለፈች ነው እና እሷ እንኳን ፕራንክ ብታደርግህ እንደዚህ አይነት አይደለም ፕራንክ ምታ ያደርገው ሀይሚ በጣም ርቀቷን የጠበቀች ከማንም እንትን ሳትል ነው። እና አሁን ዛሬም ብሩክ የሆነ ነገር አድርጓል እያልኩ አይደለም የሆነ ነገር አድርጓል እያልኩ ሳይሆን ምንም ነገር የለም። ግልጽ ነው ፕራንክ መሆኑንም የመግቢያ ቪዲዮ ሰርተዋል። ነገር ግን በዚህ ልክ እንዲህ አይነት ፕራንክ ቢቀር የተሻለ ነው በቃ